አባ መከራዊ በሰማይትነት ሞተ። ይህም አባት በግብፅ በደቡብ ከምትገኝ ከስሙናይን ከታላላቆቿ ወገን ነው። ለኔቄዮስ ከተማም ኤጲስ ቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜም ስሙ ዮፋንስ የሚባል መኮንን ወደዚያች አገር ከንጉሥ ተልእኮ መጣ። የክርስቲያን ወገኖችንም ያሰቃይ ዘንድ ጀመረ። የዚህንም የቅዱስ ኤጲስቆጶስ አባ መከራዊን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮችን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሰዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋየ ቅዱሳቱንና የመቀደሻውን ልብሶች በመቅደስ ውስጥ አኖረ። ከዚህ በኋላ ቤተ ክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችው የጽዮን ልጅ ደጆች ወይ ለእግዚአብሔር ቤት ማገልገያ የሆነ ንዋይ ቅዱሳቱን ጠብቁ እያለ ታላቅ ልቅሶ በማልቀዝ ጮ ከዚህም በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩ ስም፣ ስለ ሥራውም ጠየቀው። የኒቄዎስ ከተማ ኢጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርድና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔር የሚያጸናውና የሚያስታግሰው ሆነ ያለ ጉዳትም በጤንነት መልሶ ያነሳው ነበር። ከዚህም በኋላ ወደ ለእስክንድሮስ ወስ ገዢ ወደ ሄርሜን የወስደደ ሰደደው እርሱም ቅዱስ አባ መከራዊን እንዲያስሩት ታዘዘ። እግዚአብሔርም በእጆቹ ብዙዎች ድንቆችን ታምራትን አደረገ። ተአምሩም አንዱ ለቅዱ ለአቅፋስ ከተማ ሹም ለሆነ ለዮሊዮስ ስሙ አውካሪስጦስ የሚባል ልጆቹና እግሮቹ ሽባ የሆኑ ልጅ ነበረው። አባ መከራዊም በላዩ ጸልዮ ከደው የውም አዳነው። ከዚህ በኋላ በዮሊዮስ ቤት ቀድሶ ለአማንያን ስጋውንና ደሙን አቀበላቸው። ስለ ስጋውም እንዲያስብና ገድሉንም እንዲጽፍለት ከዮሊዮስ ጋር ስምምነት አደረገ። መኮንኑ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 የልዮስም የዚህን ሽማግሌ ሞት በጽሑፍ አዘዘ። ታርፋለህ ብሎ መኮንኑን መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጀ። የልዮስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ ወርቅ ልብሶች ገነዘው፤ በደረቱም ላይ የወርቅ መስቀል አደረገ። ወደ ሀገር ወደ ኒቅዮስም ካልጋዎቹ ጋር ሰደደው። መልካም ነፋስም ሆነላቸው፣ መርከቢቱ ፈጥና ሄደች። በከተማውም በር አንጻር ደርሳ ቆመች። የቀዛፊዎችም ሊያንቀሳቀሱ አትፈልገው ነበር፤ ግን አልተቻላቸውም። አብዝተው በደሙም ጊዜ ስጋ ስጋዬ በውስጡ እንዲኖር የፈቀደው ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊም የያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስካኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የህይወቱ ዘመን አንድ መቶ ሰላሳ አንድ ሆነ። መጻሕፍትን አስተማረ። መጽሐፍትን እስካስተማረ ድረስ ስምንት ዓመት በዲቁና ሹመት 24 ዓመት፣ ከዚያም ቀስና ተሾመ። በቀስና አገልግሎት 30 ዓመት ኖረ። ከዚያም በኋላ የጲስቆጶስ ሆኖ ተሾመ። በዚህም ስልሳ ዘጠኝ ዓመት ኑሮ መልካም ተዳግለውን ተጋድለውን ፈጸመ። ሕይወት አክሊልንም ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቶ በረከቱ ከእኛ ጋር ልዝል አለሙ ይኑር አሜን። ሰላም ለመከራዊ አይምሞቶ ሞቶ ዘስእኑ አናብስት መሰጥ ወመንኮረ ኩራት ዘበበበይኖ እምድረ ገደሎ ገድሎ ፈጸመ ወሰለጠ ጊዜ ርስአኑ አደው እደው ማይምናን ኪያው ይፈኑ ሃበ አመረቶሙ ቃል ወፅአ እምበድኑ ዳግመኛ በዚህ ቀን የሮሃ ሀገር የሆነ የተሰወረውን የሚያይ ቅዱስ ቄርሎስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛና ኃጥእ ነበረ። ከዚህም በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃንን ማደሪያና ብዙ ዋጋቸውን የአጣንንም ኩነኔና የራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። ዛቅረብ ኩማ ሂሌታ ዘኪርያ ይላፈም እንደተጸምዱ ከዘልፈ ልላ አነብብ ተወከዘ እንዴቴ መጻፈ

የአባታችን የሐዋርያው የአውነ ታዲዮስ ተአምር ይህ ነው። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከእለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዎስ ሆይ ቀድሞ የንጉሥን ከተማ ዳግመኛ ጉርን፣ ሶስተኛም ሸሚን ዛሬ ግን ተውኩልህ። ዛሬ ደግሞ ከአንተ ወዴ ትሄዳለሁ? አባ ስለ አምላክን ናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላአለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም። ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዎስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል፣ ነገርህ ሐሰት ነው። አንተ ሐሰተኛ የሐሰት ማባቷ ነህና ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችህን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍ አይቀዝፍህ ከመዩጥ ልጅ ውጣ አንተ ሐሰተኛ ነህና አላልህምን አገልጋዩም አትሆንም አለው። አቡነ ታዲዮስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ ሶስት መቶ የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዮስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው፣ አለው ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶ ተፈርዶብሃል አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሀት በምታውክ ወዳጆቹ በሆኑ ቅዱሳን አባቶቼ ጸሎት የክፋትን ስራ ገልጦብሃልና፣ ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋኝና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ስራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አውነ ታዲዮስም ከዛሬ ጀምሮ እስከ ዘለዓለም ድረስ ከዚህ ስፍራ ወደዚህ ወደዚያ እንዳትንቀሳቀስ በእመቤቴ ስም መለኮታዊ ስልጣን የታሰርክሁን አለው። ከዚያም ጊዜ ጀምሮ ሰባት አመት በቃሉ ስልጣን ታስሮ በዚያ አኗረ በሰባተኛው አመት፣ ዳግመኛ አምላኬ ስለ እኔ ካሰርኸይ ማደሪያ የተፈታሁን አምላኬ ይቅርባይ ነውና እኔም ስለ እርሱ ምሪ ያለው አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዎስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም አመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዎስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ሀይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ተለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዴዎስ ጸሎትና በረከት ከህዝበ ክርስቲያን ጋር ጸንቶ ይኑር ለዘላለም አሜን። ከቅዱሳን ረዴት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን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

ላይክ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተክርስቲያን ልሳን